ሰላም ሰላም፣ ውድና የተከበራችሁ ተመልካቾቻችን፣ ዛሬ ግንቦት 19 ወይም ሜ 27 የምንዛሬ መረጃዎችን ከባንክ እንዲሁም ከጥቁር ገበያ ይዘንላችሁ መተናል። ሰብስክራይብ ካላሉ ሰብስክራይብ በማድረግ ቤተሰብ እንዲሆኑ በአክብሮት እየጠየቀን፣ ሀሳብ አስተያየተውን ኮሜንት ላይ ቪዲዮ ላይክና ሼር እንዳይረሳ እያልን ወደ ዕለቱ የምንዛሬ መረጃችን በቀጥታ እናልፋለን። በዛሬው ዕለት በጥቁር ገበያ አንድ የአሜሪካን ዶላር 158 ብር ከ27 ሳንቲም እየተመነዘረ ነው። የአሜሪካ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ሂጅራ ባንክ ሲሆን 132 ብር ገዝቶ 134 ብር ከ64 ሳንቲም በመሸጥ ላይ ይገኛል። በንግድ ባንክ 128 ብር ተገዝቶ 130 ብር ከ56 ሳንቲም በመሸጥ ላይ ይገኛል። አንድ ዩሮ በጥቁር ገበያ 180 ብር ከ38 ሳንቲም እየተመነዘረ ነው። ዩሮን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አሃዱ ባንክ ሲሆን 149 ብር ከ98 ሳንቲም ገዝቶ 152 ብር ከ98 ሳንቲም እየተሸጠ ነው። በንግድ ባንክ 145 ብር ከ45 ሳንቲም ተገዝቶ 148 ብር ከ36 ሳንቲም በመሸጥ ላይ ይገኛል። አንድ የስዊስ ፍራንክ በጥቁር ገበያ 193 ብር ከ12 ሳንቲም እየተመነዘረ ነው። የስዊስ ፍራንክን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አባይ ባንክ ሲሆን 161 ብር ከ26 ሳንቲም ገዝቶ 164 ብር ከ49 ሳንቲም እየተሸጠ ነው። በንግድ ባንክ 153 ብር ተገዝቶ 156 ብር ከ06 ሳንቲም በመመንዘር ላይ ነው። አንድ የካናዳ ዶላር በጥቁር ገበያ 115 ብር ከ32 ሳንቲም እየተመነዘረ ነው። የካናዳ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ዘመን ባንክ ሲሆን 95 ብር 57 ሳንቲም ገዝቶ 97 ብር 48 ሳንቲም እየተሸጠ ነው። በንግድ ባንክ 91 ብር 56 ሳንቲም ተገዝቶ 93 ብር ከ39 ሳንቲም እየተሸጠ ነው። አንድ የአውስትራሊያን ዶላር በጥቁር ገበያ 102 ብር 61 ሳንቲም እየተመነዘረ ነው። የአውስትራሊያ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አባይ ባንክ ሲሆን 85 ብር ከ09 ሳንቲም ገዝቶ 86 ብር ከ79 ሳንቲም በመሸጥ ላይ ይገኛል። በንግድ ባንክ 81 ብር ከ57 ሳንቲም ተገዝቶ 7 ብር 83 ብር ከ20 ሳንቲም እየተሸጠ ይገኛል። አንድ የቻይና ዩዋን በጥቁር ገበያ 22 ብር ከ05 ሳንቲም እየተመነዘረ ነው። የቻይና ዩዋንን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ወጋገን ባንክ ሲሆን 18 ብር ከ38 ሳንቲም ገዝቶ 18 ብር ከ75 ሳንቲም እየተሸጠ ነው። በንግድ ባንክ 17 ብር ከ49 ሳንቲም ተገዝቶ 17 ብር ከ84 ሳንቲም በመሸጥ ላይ ይገኛል። አንድ ፓውንድ በጥቁር ገበያ 215 ብር ከ20 ሳንቲም እየተመነዘረ ነው። ፓውንድን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ወጋገን ባንክ ሲሆን 179 ብር ከ14 ሳንቲም ገዝቶ 182 ብር ከ72 ሳንቲም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 እየተመነዘረ ነው። የሳውዲ ሪያልን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አባይ ባንክ ሲሆን 35 ብር ከ14 ሳንቲም ገዝቶ 35 ብር ከ84 ሳንቲም እየተሸጠ ነው። በንግድ ባንክ 34 ብር ከ13 ሳንቲም ተገዝቶ 34 ብር ከ82 ሳንቲም በመሸጥ ላይ ይገኛል። አንድ የኦማን ሪያል በጥቁር ገበያ 411 ብር 54 ሳንቲም እየተመነዘረ ነው። አንድ የጆርዳን ዲናር በጥቁር ገበያ 223 ብር 46 ሳንቲም በመመንዘር ላይ ይገኛል። አንድ የባህሬን ዲናር በጥቁር ገበያ 420 ብር 73 ሳንቲም እየተመነዘረ ነው። አንድ የቱርክ ሊሬ በጥቁር ገበያ 4 ብር 06 ሳንቲም እየተመነዘረ ነው። አንድ የግብፅ ፋውንድ በጥቁር ገቢያ 3 ብር ከ17 ሳንቲም እየተመነዘረ ነው። የዛሬው የጥቁር ገቢያ እንዲሁም የባንኮች ዕለታዊ የምንዛር የተመን ይመስላል። እስከ መጨረሻው ድረስ እየተከታተላችሁን ስለሆነ ከልብ የመነጭ መስካናችን ያቀረበን ሰብስክራይብ ካላሉ ሰብስክራይብ በማድረግ ቤተሰብ እንዲሆኑ ባክሮት እየጠየቀን ሀሳብ አስተያይተውን ኮሜንት ላይ ቪዲዮ ላይክና ሼር በዚያ በቃን። መልካም ጊዜ መልካም ቀን።